አሁን በቲክቶክ ኢንተርናሽናል አካውንት ከፍታችሁ ገንዘብ መስራት ትችላላችሁ። ይህም እኔ የተጠቀምኩበት ነው። ከዚህም በፊት ብዙ ሰዎች ቲክቶክ ላይ ገንዘብ አይከፍልም እያሏችሁ ነግሯቸው ይሆናል። ወይም እዛው ቲክቶከሮች ራሳችሁ አይከፍሉም ይላሉ። ኢንተርናሽናል አካውንት ከከፈታችሁ በቪዩ ይከፍላል ማለት ነው። ኢንተርናሽናል አካውንት ስንል ካንትሪ ነው። ምክንያቱም በኢትዮጵያ ከገባችሁ ያው እዚህ ሀገር ላይ በፕሮሞሽን ምናምን ነው፣ እሱም በ ፎሎራችሁ በቪዋችሁ ምናምን ነው የሚከፍለው። ግን በኢንተርናሽናል አካውንት ከፍታችሁ ማለትም ሀገራችሁን ቀይራችሁ መጀመሪያ አከፋፈቱ ሙሉ አሳያችኋለሁ። ሀገራችሁን ቀይራችሁ በቪው መከፈል ትችላላችሁ ማለት ነው። የምንለቋቸው ቪዲዮ ኖርማል የኢትዮጵያን ቢሆን ችግር የለውም ግን ኢንተርናሽናል አካውንት ከከፈታችሁ ቲክቶክ ላይ ገንዘብ ይሰራል ማለት ነው። እንዴ እንደምከፍቱ ስቴፕ ባይ ስቴፕ ፉል ጋይድ ነው ፉል ኮርስ ይዤላችሁ መጥቻለሁ ማለት ነው። ሰብስክራይ ማድረግ እንዳይረሳ፣ ቀጥታ ወደ ቪዲዮ እንሄዳል። እሺ ቀጥታ ወደ ቪዲዮ መጥተን ማለት ነው። አሁን ቀጥታ የምንገባው ቲክቶክ ላይ ነው። ቲክቶክ አካውንታችን ላይ እንገባለን ማለት ነው። ቲክቶክ አካውንታችን ላይ ከገባን በኋላ ወደ ሌላ እንትን ከከፈታችሁ አካውንት ችግር የለም ማለት በስልክ ቁጥር ያልተከፈተ ኢሜል ወይም ቲክቶክ ያልከፈታችሁበት ኢሜል ቢኖር አሪፍ ነው ማለት ነው። እሺ አሁን ቀጥታ ወዴት እንገባለን ማለት ነው? እንደዚህ ካረግን እዚሽ ጋር አድ እንላለን ማለት ነው ድጋሚ አካውንት ማለት ነው። ከዛ እዚ ጋ አድ አካውንት እንላለን። አሁን ወሳኙ ቦታ ደርሰናል ማለት ነው። እዚ ጋ ናችሁ በጣም ብዙዎቻችሁ እየተበላችሁ ያላችሁት እና እዚ ጋ እንዴት እንደምትሰሩ አሁን ቀጥታ አሳያችኋለሁ። ግን እዚ ጋ አሁንም እየነገርኳችሁ ነው በደንብ በደንብ እዚህ ጋር እዩ ማለት ነው። እዚህ ጋር በደንብ ማየት ያስፈልጋል ማለት ነው። ዋናው ፖይንት እዚህ ጋር ነው። እዚህ ጋር ከተሳሳታችሁ ኢንተርናሽናል አይሆንም ማለት ነው። ይሄ እዚህ ጋር ኢቲ ምትላልሽ ማለት ነው እዚሽ ጋር ኢቲ የምትላለች እቺ ማለት በብሪ ቤሽን ነው ኢትዮጵያ ለማለት ነው ካንትሪው ማለት ነው። ከዛ በኋላ እዚሽ ጋር እንገባና ኢቲ የምትለዋ ነካ እናረጋታለን ማለት ነው። እሺ ኢቲ የምትለዋ ነካ ስናረግ ሀገራት ይመጣሉ። ከዛ ውስጥ መኒታይዝድ የሆኑት ሀገራት ውስጥ ስድስት ምናምን ናቸው። እኛ ግን አሪፉ ተመራጩ ዩናይትድ ኪንግ ደም ነው ማለት ነው። ዩናይትድ ዩናይትድ ኪንግደም ስትሉ እዚ ጋ ይመጣል ማለት ነው። ዩናይትድ አረብ ኤሚሬትም ዩናይትድ ስቴትም ብታረጉ አሪፍ ነው፣ ግን ለእንትኑ ለኔትወርኩ ምናም ፍጥነት ዩናይትድ ኪንግደም ይሻላል። ዩናይትድ ኪንግደም ታደርጉታላችሁ ማለት ነው። እዛ እንደዚህ ትንሽ ከጠበቃችሁት በኋላ ይሄው እዚህ ጋር ቅድም ኢቲ ነበር የሚለው አሁን ግን ዩናይትድ ኪንግደም ይላል ማለት ነው። እሺ አሁን እዚሽ ጋር ያለችውን ስቴፕ ወሳኝውን ጨርሰናል ማለት ነው። ሁለተኛው ስቴፕ ማለት ደግሞ ቀጥታ ፎን አታረጉም። ፎን ካረጋችሁ ወደ ኢትዮጵያ ቁጥር ነው ማለት ነው። የዛኔ ሀገራችሁ ኢትዮጵያ እንደሆነ ያውቃል ማለት ነው። ሌላው ደግሞ በፌስቡክ አናረግም፣ ምክንያቱም በስልክ ቁጥር ስለከፈትን ፌስቡክ ላይ ማለት ፌስቡካችሁን በስልክ ቁጥር ከከፈታችሁ ኢትዮጵያ መሆኑን ያውቃል ማለት ነው። ስለዚህ ቀጥታ ቅድም መጀመሪያ ላይ እንዳልኳችሁ በስልክ ቁጥር ያልከፈታችሁት ኢሜይል ወይም ቲክቶክ ያልከፈታችሁበት ኢሜይል ካለ እሱን ጉግል ኢሜይል ትናካላችሁ ማለት ነው፣ በዛ መጠቀም ትችላላችሁ። ከዛ ጉግል ኢሜይል ላይ ከመጣችሁ በኋላ እዚህ ጋር ያልከፈትኩባቸው እኔ አሉ ማለት ነው። ከዛ ውስጥ ለምሳሌ ያው አንደኛውን ኢሜይል አስገባለት አሉ ማለት ነው ትክክል እኔ የከፈትኩበት ሲሆን ሎጂን ብሎ ይመጣል ማለት ነው። ይ እንደምታዩት እዚ ጋ አስገብቶኛል ማለት ነው። ይሄ በቃ ተከፈተ። ይሄ ኢንተርናሽናል አካውንት መሆን ነው። እዚ ጋ አንደኛ ኢንተርናሽናል አካውንት የምታረጋገጡት ማለት ነው። ኢንተርናሽናል ያልሆነ እዚሽ ጋር ሶስት ነው የሚመጣው ፎር ዩ፣ ፎሎዊንግ ና ኤክስፕሎር ነው፣ ሶስት ነው የሚመጣው። ኢንተርናሽናል ሲሆን ግን አራት ይሆናል፣ እዚ ጋ ላይቭ ና ስቲም ይላል። ስቲም የሚለው እንደ ትምህርት ምናምን ለመማር ምና ኤዱኬሽን ብቻ ነው ማለት ነው። ምክንያቱ እ ኢንተርናሽናል ስለሆነ ለነሱ ብሎ ታስቦ ነው። ሌላው ደግሞ ኢንተርናሽናል እንደሆነ የምታውቁት እዚህ ጋር ቲክቶክ ክሬቲቭ እንትን ላይ ማለት የምትሰሩበት ላይ ማለት ነው። ራሱ ያመጣው ሲቲንግ ላይ ቢያመጣላችሁ እናንተ ጋር ገንዘብ የምትሰሩበት ማለት ነው። ሁለት ወይ ሶስት ቢሆን ሁለት ቢሆን ነው በኢትዮጵያ ስከፍቱ ማለት እዚህ ጋር ግን፣ አራት ከሶስት በላይ ያመጣል ማለት ነው። ክሪኤተር ሪዋርድ ማለት ነው። እዚህ ጋር ላሳያችሁ በምን እንደምትሰሩ። እዚህ ጋር ሰብስክሪፕሽን ይላል፣ ወርክ ዊዛ አርቲስት ይላል። እዚህ ጋር ቲክቶክ ሾፕ ይላል። እዩ ቁጠሩ ስንት ሆነ? አንድ፣ ሁለት፣ ሶስት፣ አራት፣ አምስት ማለት ነው። ይሄ እዚህ ጋ ደግሞ ላይቭ ሳይንቲፍ ፕሮግራም አለ። እዚህ ጋ ደግሞ ሰርቪስ አለ። ከዚህ ውስጥ እኛ የምትጠቀሙት ቲክቶክ ሾፕ እንደዚህ ለማስተወቅ ምናምን ነው። ግን እዚህ ጋር በቪው የሚከፍላችሁ እንዴት ብትሰሩ ነው ማለት ነው። እሱን ደግሞ በቀጣይ ቪዲዮ አሳያችኋለሁ ማለት ነው። እንደዚህ አርጋችሁ ኢንተርናሽናል አካውንት መክፈት ትችላላችሁ ማለት ነው። ከተመቻችሁ ቪዲዮ ሰብስክራይብ ማድረግ እንዳይረሳ። ፒስ